ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት፣ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ተከታታይ ሳምንታት መጽሐፍ ቅዱሳዊ ትንቢቶችን እንዴት ልናጠና እንደሚገባን በተለይም ደግሞ በትንቢቶች ውስጥ የምናገኘው በምሳሌ የሚነገሩ ወይም ደግሞ በተምሳሌት የሚቀርቡ የተለያዩ መልእክቶች ስላሉ እነዚህን ተምሳሌቶች እንዴት ልናስተውላቸው ይገባል? ትርጉማቸው ምንድን ነው? እያልን እያጠናን የተለያዩ መርሆዎችን እየተመለከተን እንገኛለን። ይህም ጥናታችን የዛ ቀጣይ ክፍል ይሆናል። ስድስተኛው ክፍል ስለ መሥዋዕትን መረዳት የሚል ርዕስ አለው። ይህን ጥናት ከመቀጠላችን በፊት የእግዚአብሔር መንፈስ እንዲያስተምረን እንጸልያለን። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግናሃለን። አንተ ስለረዳን በቃል ስለምታስተምረን ደግሞ ሁል ጊዜ በጎ ፈቃድን እንድናውቅ ያለውን እድል ስለምታበዛልን ተመስገን። አሁንም አንተ አስተምረን፣ ጊዜውን ሰዓቱን ተረክበ ጌታ አባት ሆይ ያንተን መልካም የሆነውን ፈቃድን እንድናስተውል እርዳን። ስለሁሉ ተመስገን፣ በጌታ በኢየሱስ ስም አሜን። መሥዋዕትን መረዳት ይላል የስድስተኛው የጥናታችን ክፍል። በራዕይ ምዕራፍ አምስት ቁጥር ዘጠኝ ላይ እንግዲህ ከትንቢት መጽሐፍት መካከል አንደኛው የራእይ መጽሐፍ ነው በዛ መጽሐፍ ውስጥ ያለ አንድ ጥቅስ አለ እንዲህም እያሉ አዲስ መዝሙር ዘመሩ መጽሐፉን ልትወስድ ማህተሞቹን ልትፈታ ይገባሃል ታርዳሃልና በደምህ ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከህዝብም ሁሉ ሰዎችን ለእግዚአብሔር ዋጅተሃል ይሉታል ይላል እንግዲህ ይህንን የትንቢት ቃል በምናነብበት ጊዜ የሚነሳ ጥያቄ ይኖራል። እንዲህ ማን ነው ይሄ በግ? ምን ማለት ነው የታረደው ሲል? በደምስ ደግሞ እንደዚህ ዋጅታል ምን ማለት ነው? እንግዲህ ይህንን ለማስተዋል ነው ስለ ታረደው በግ፣ ስለ ደሙ፣ ስለዚህ መሥዋዕት መጽሐፍ ቅዱስ ምን ይላል የሚለውን ካላስተዋልን በስተቀር በትንቢት ውስጥ የቀረበውን ነገር ለመረዳት አንችልም ማለት ነው። ለዚህ ነው በዚህ ተከታታይ ትምህርታችን በትንቢት ውስጥ የቀረቡትን እንዲህ ያሉትን ተምሳሌታዊ ቋንቋዎች ለማስተዋል የሚረዳንን ጥናት እያደረግን የምንገኘው። እንግዲያው የዚህ ጥናታችን ዋና ትኩረት የሚሆነው የዚህ ቋንቋ መረዳት ይሆናል። በመቶዎች የሚቆጠሩ እንስሳት በየቀኑ ይሞቱ ነበር በዛ ጊዜ። ምክንያቱም እግዚአብሔር አስቀድሞ በሰጠው ስርዓት መሰረት የሚታረዱ በጎች ነበሩ ለስርየት ከሚታረዱበት ስፍራ የደም ወንዝ ጎርፍ ነበር ማለት ይቻላል። እያወራን ያለነው ስለ እንስሳት ማስረጃ ስፍራ ወይም ደግሞ እንስሳት እንዲታረዱ ማረጃ ስፍራ ወይም እንስሳት እንዲታረዱ ስለሚያደርግ ወረርሽኝ አይደለም። ይልቁንም እያወራን ያለነው ስለ እስራኤል ሕዝብ ቤተ መቅደስ ነው። እነዚህን የመሥዋዕት ሥርዓቶች የሰጠው እግዚአብሔር እራሱ ነበር። ይህን ያህል ጭካኔ ለምን አስፈለገ? እነዚያ ሁሉ ጥፋት የሌለባቸው እንስሳት ለምን ይሞታሉ ብለን ልንጠይቅ እንችላለን። እንግዲህ እንደምናውቀው በመጽሐፍ ቅዱሳችን እግዚአብሔር በማዕከላችሁ እንድኖር መቅደስ ስሩልኝ ካለ በኋላ የሌዊን ነገድ ደግሞ ለክህነት አገልግሎት ከለየ በኋላ በዘሌዋውያን ምዕራፍ አንድ እስከ ስድስት ሄደን ስናነብሳለን የተለያዩ መሥዋዕቶች መቅረብ እንዳለባቸው፣ እንዴት እንደሚቀርቡ ይተነትናል። እንግዲህ ከዚህ የተነሳ ደም ይፈስ የነበረው ከዚህ የተነሳ ነው። እነዛ ለመሥዋዕት የሚቀርቡ እንስሶች ይታረዱ የነበሩት እናም ጥያቄው ለምን አስፈለገ? በተለይ ደግሞ እነዛ ምንም ማያውቁ በጎች ለምን ይታረዳሉ ብለን እንጠይቅ ይሆናል። ሁሉም ወደ አንድ አዳኝ የሚጠቁሙ እንደነበሩ ግን የምናስተውለው በኋላ ነው። በእርግጥም እግዚአብሔር ይህንን የሰጣቸው በኋላ ሊመጣ ያለውን የራሱን ሕይወት በመስጠት የብዙዎችን ህይወት የሚታደገውን የክርስቶስ ኢየሱስን አገልግሎት የሚጠቁም ነበር። እያንዳንዳቸው የሚታረዱት እንስሳት መሥዋዕት አድርጎ የሚያቀርባቸውን የኃጢአተኛውን ሞት የሚወክሉ ናቸው። እያንዳንዱ የጭካኔ መሥዋዕት ለእኔ ሲል በጭካኔ ስለሞተው ስለ እርሱ ፍቅር ይናገራል። ስለማ ስለ ኢየሱስ ስለ እግዚአብሔር በግ ፍቅር። እንግዲህ እነዛ በጎች በሚታረዱበት ጊዜ ምን ለማሳየት ነው? የበደልን ይቅርታ ማስገኘት የሚቻለው በሚፈሰው ደም ከዛ ቅጣት የተነሳ እንደሆነ ለማመላከት መሆኑን ከዚህ እንረዳለን። እንግዲህ ስለ እነዚህ መሥዋዕቶች ጥናታችንን ስንቀጥል በመጀመሪያ የመሥዋዕቶቹን ትርጉም እናያለን። እነዚህ መሥዋዕቶች ደስ የሚያሰኙ እና ደስ የማያሰኙ መሥዋዕቶች ሆነው ሲቀርቡም የምንመለከትበት መንገድ አለ። ሁለተኛ የቤተ መቅደሱን መሥዋዕቶች እንመለከታለን። በመቀጠል የፋሲካውን በግ ዋናውን ፍጻሜ ካየን በኋላ በሱ ላይ በማተኮር ደግሞ ይህ የፋሲካው በግ ጌታችን ኢየሱስ ክርስቶስ፣ የእግዚአብሔር በግ፣ በቤተ መቅደስ ውስጥ ያለ በግ፣ እንደዚሁም በሰማይ ያለ በግ መሆኑን አይተን እንቋጫለን ማለት ነው። ጥናታችን ይህንን አስተዋጽኦ ተከትሎ ይቀጥላል። በመጀመሪያ እንግዲህ የመሥዋዕቶቹን ትርጉም በማየት እንጀምራለን። የመሥዋዕቶቹ ትርጉም ለምንድን ነው ለምን አስፈለገ ለምንድን ነበር እነዚያ በጎች የሚታረዱት መስዋዕት ሆነው የሚቀርቡት ብለን የጠየቀን እንደሆነ በኢሳይያስ ምዕራፍ አንድ ቁጥር 11 ላይ እግዚአብሔር ደስ የሚያሰኙትም ደስ የማያሰኙትም እንደነበሩ ይናገራል በተለይ ኢሳይያስ 1 11 ላይ መስዋዕት የመስዋዕታችሁ ብዛት ለኔ ምን ይጠቅመኛል ይላል እግዚአብሔር የሚቃጠለውን የአውራ በግ መስዋዕት እና የፍሪዳ ስብ ጠግቤዋለሁ የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም ይላቸዋል። እንግዲህ እዚህ ጋር ቆም ብለን ስናስብ እንዴ ራሱ እግዚአብሔር አይደል እንዲ ይህንን የጠየቃቸው ብለን እንል ይሆናል። አዎ እግዚአብሔር የእንስሳትን መሥዋዕት ያቋቋመው የአምልኮ ስርዓት እንዲሆን ነበር። ነገር ግን እነዚህ መሥዋዕቶች አልፈልጋቸውም፣ በቃኝ እስከ ማለት ድረስ ደግሞ የደረሰበትን ሁኔታ እናያለን። በኢሳይያስ አንድ አስራ አንድ ደግሞ ትንሽ ቆይቶ የሚቃጠለውን መስዋዕታቸውንና ሌላም መስዋዕታቸውን በመሠዊያዬ ላይ ያቀርባሉ ደግሞ ሲል እናነባለን፣ በኢሳያስ 56 ቁጥር 7። እግዚአብሔር ደግሞ መስዋዕቶቹ ደስ እንዳሰኙትም ይገልጻል። ታዲያ ጥያቄው ምንድን ነው? እግዚአብሔር መስዋዕቶቹ ደስ አሰኝተውታል ወይንስ ደስ አላሰኙትም? ምክንያቱም ኢሳያስ 1 11 ላይ በቃኛ ምን ለምን ምን ይጠቅመኛል ይላቸዋል። ኢሳያስ 56 ቁጥር 7 ላይ ደግሞ መሥዋዕቶቹ እንደሚቀርቡ በመሠዊያው ላይ እንደሚቀርብ እሱም እንደሚቀበላቸው ይናገራል። ታዲያ ለዚህ ጥያቄ መልስ ለመስጠት የአቤልና የቃይልን ምሳሌ መመልከት ይጠቅማል። ምክንያቱም ሁለቱም መሥዋዕት አቅርበው ነበረ። እግዚአብሔር የአቤል መሥዋዕት ደስ ቢያሰኘውም፣ የቃይን መሥዋዕት ግን ደስ አላሰኘውም ነበር። ፍጥረት ምዕራፍ አራት ከቁጥር ሦስት እስከ አምስት ስናነብ እናገኘዋለን። ችግሩ የመሥዋዕቱ አይነት ላይ ብቻ አልነበረም ነገር ግን መሥዋዕቱ በሚቀርብበት ጊዜ ያለውም አመለካከት ወይም ደግሞ መሥዋዕቱን ይዞ የሚቀርበው ልብ ለተቀባይነቱ ትልቅ ሚና እንደሚጫወት ተቀባይነቱን እንደሚወስን ከዚህ እንረዳለን። ቃይን በኢሳያስ ዘመን እንደነበሩት እስራኤላውያን ሕይወቱን ከእግዚአብሔር ጋር ማስማማት ያልፈለገ ነበረ። በመሥዋዕቱ ውስጥ ያለውንም የመዳን ጉዳይ አልተመለከትም። በሌላ በኩል ደግሞ አቤል ኃጢአተኛ እንደሆነ አምኖ የእግዚአብሔርን በግ ለእርሱ ምትክ አድርጎ ተቀብሎ ያንን መሥዋዕት ሲያቀርብ እንመለከታለን። ስለዚህ እግዚአብሔር በቃይን መሥዋዕት ሲደሰትና ሲቀበለው በአቤል መሥዋዕት ደስ ሲሰኝና ሲቀበለው፣ የቃይንን መሥዋዕት ግን እንዳልተቀበለው እንመለከታለን። እንዲያውም ወደ ቃይንና ወደ መሥዋዕቱ ተመለከተ፣ ደስ አልተሰኘም፣ አልተቀበለውም። ወደ አቤልና ወደ መሥዋዕቱ ግን ተመልክቶ በአቤል እምነትና አቤል ደግሞ በእምነቱ ባቀረበው በዚያ በግ እግዚአብሔር ደስ እንደተሰኘ እንደተቀበለው እንመለከታለን። እንግዲህ ይሄ ወሳኝ ነገር ነው። ዛሬም ቢሆን በክርስቶስ ኢየሱስ በማመን በኋላ እንመጣበታለን፣ የዚህን ፍቺ ትርጓሜ ያ ነው እግዚአብሔርን የሚያስደስተው እንጂ እንዲሁ የሃይማኖት ስርዓት መፈጸም እንዳልሆነ ከዚህ እንረዳለን። እንግዲህ የቤተ መቅደሱ መሥዋዕቶችን ጠጋ ብለን በምንመለከትበት ጊዜ በዕብራውያን ምዕራፍ 10 ቁጥር 3 እስከ 4 ላይ ነገር ግን ይላል፣ በዚያ መሥዋዕት በየዓመቱ የኃጢአት መታሰቢያ ያለ የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና ይላል። የኃጢአት ቅጣት ሞት ነው፣ ሮሜ 6፡23 ይህንን ግልጽ አድርጎ ያስተምረናል። ነገር ግን የአንድ እንስሳ ሞት ለእኔ ኃጢአት ቅጣት እንዴት ይሆናል ብለን እንጠየቅ ይሆናል። አዎ፣ አይደለም ለእኔ ኃጢአት መቀጮ መሆን ያለበትና የሚችለው የእኔ መሞት ነው። ምክንያቱም እኔ ኃጢአተኛው እኔ ነኝ፣ ወንጀለኛው እኔ ነኝ። ያንን ጥፋት መቀጮውን መቀበል ያለብን። ስለዚህ ኃጢአታችንን ማስወገድ የማይችሉትን እንስሳት መስዋዕት ማድረግ ለምን አስፈለገም ብለን እንጠይቅ ይሆናል። በዕብራውያን ምዕራፍ ሶስት ቁጥር ሶስትና አራት ላይ እንግዲህ የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነው ይለናል። ታዲያ የእንስሳቱ መስዋዕት ለምን ይቀርብ ነበር? ካልን የእንስሳቱ መስዋዕት ኢየሱስ እኛን የተቤዥን እኛን ለመቤዠት የሚሞተውን ሞት የሚወክል ስለነበረ ነው። ኢየሱስ ለዓለም ኃጢአት በጭካኔና በግፍ እስኪሞት ድረስ እያንዳንዱ የእንስሳት መስዋዕት በእኛ ቦታ የሚሞተው የእርሱን ሞት የሚወክል ነበር። ኢየሱስ ለእኔ የኃጢአት ቅጣት በእኔ ቦታ ሞተልኝ። እንግዲህ ይሄ በጣም ወሳኝ የሆነ መረዳት ነው። እነዚያ በጎች ይቀርቡ የነበሩት በመስዋዕትነት የሚመጣውን እውነተኛውንና ትልቁን መስዋዕት ለማሳየት እንደነበረ ነው። ከዚህ የምንረዳው እንግዲህ እስከ መስቀሉ ድረስ እነዚህ መስዋዕቶች እንደ አነስተኛ ትንቢቶች ያገለግሉ ነበር ማለት እንችላለን። ኃጢአተኞች ሊሞት ባለው የእግዚአብሔር በግ ላይ ባለ እምነት ይቅር ይባሉ የነበረበትንም ሁኔታ እንመለከታለን ነገር ግን ጌታችን ኢየሱስ ክርስቶስ ከሞተና መጋረጃው ከተቀደደ በኋላ እነዚህ መሥዋዕቶች ትርጉማቸውን አጡ። አሁን ኃጢአታችን ይቅር የሚባለው በሞተልን በእግዚአብሔር በግ ላይ ባለን እምነት ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሕይወቱ በተሰዋ ጊዜ በቤተ መቅደስ የሆነው ነገር ለዚህ ቁልጭ አድርጎ የሚያሳየን እውነት አለው። ይኸውም መጋረጃው ከላይ ወደታች ተቀደደ ይላል። ያ የመጋረጃው መቀደድ በዚያ ቦታ ይደረግ የነበረውን ስርዓት ከዚህ በኋላ ማብቃቱን፣ እስከዚያ ድረስ ማገልገሉን ይጠቁም የነበረው የዚህን ክስተት መምጣት እንደነበር፣ አሁን ግን ክስተቱ ሆኗል፣ ስርዓቱም ደግሞ ከዚህ በኋላ አክትመዋል የሚል መልእክት እንደነበረው እንረዳለን ማለት ነው። ስለዚህ ለምንድን ነው እነዚህ የቤተ መቅደሱ መሥዋዕቶች ያስፈልገው የነበሩት ሊመጣ ያለውን የክርስቶስ ኢየሱስን መሥዋዕትነት በቅድሚያ ለማሳሰብ ነበር። አሁን ደግሞ ጌታችን ከመጣስ በኋላ ጥቅማቸው ምንድን ነው ካልን የላቸውም። ምክንያቱም እሱ መጥተዋል፣ ታሪኩ ተፈጽሟል። በእርሱ የሆነው ነገር ነው ከዚህ በኋላ ትርጉም የሚኖረው ምንድን ነው። በእርሱ የሆነው ደግሞ ስንመለከት የፋሲካውን በግ ማስታወሱ ይጠቅማል። በአንድ የቆሮንቶስ ምዕራፍ አምስት ቁጥር ሰባት ላይ እንግዲህ ይላል ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ እርሾውን አስወግዱ ይላል ፋሲካችን ክርስቶስ ታርዷልና ምንድነ ይሄ ፋሲካ ወደ ታሪኩ መጀመሪያ በምንሄድበት ጊዜ የመጀመሪያው ፋሲካ በመጀመሪያው ፋሲካ ላይ የነበረውን ሁኔታ ስንመለከት እስራኤላውያን ከግብፅ እግዚአብሔር ሊያወጣቸው ታምር እየሰራ ዘጠኝ መቅሰፍቶችን አውርዶ በዘጠኙም የፈርዖን ልብ ሲለቅ ሲይዝ ከቆየ በኋላ በመጨረሻ ግን የመጨረሻውን አስረኛውን መቅሰፍት በመላክ ነፃ ሊያወጣቸው እግዚአብሔር አቀደ። ነገር ግን ይህ የሚላከው አስረኛ መቅሰፍት የሞት መልአክ ነበረ። ይህ የሞት መልአክ የመጀመሪያውን በኩር ልጅ በሙሉ በግብፅ ሊገድል የሚወጣ ነበር። እስራኤላውያን ነፃ የሚወጡት የእግዚአብሔር ሕዝቦች በዚህ የሞት መልአክ ሰለባ እንዳይሆኑ የተሰጣቸው ትእዛዝ ነበር። ያውም በጉን እንዲያርዱ፣ የበጉንም ደግሞ ደም መቃን በበራቸው መቃን ላይ እንዲቀቡ የተነገራቸውን ነገር እንመለከታለን። እንግዲህ በመጀመሪያው ፋሲካ ላይ የበራቸው መቃንና ጉበል ላይ የመሥዋዕቱ የበግ ጠቦት ደም ከተቀባ የሞት መልአክ ያልፋቸው ነበረ። ፋሲካ ማለት መታለፍ ማለት ነው። የዚያም የቤት የበኩር ልጅ ይተርፍ ነበረ። ያ ደም የጌታችን ኢየሱስ ክርስቶስ እንደሚወክል ነበር። 1ኛ ጴጥሮስ ምዕራፍ 1 ቁጥር 18 እና 19 ላይ ከወላጆቻችሁ በወረሳችሁት በሚጠፋ በብርና በወርቅ በዚህ ዓለም ሀብት አልተዋጃችሁም፣ ይላል። ነገር ግን በክቡር የክርስቶስ ኢየሱስ ደም እንደተዋጀን ይናገራል። ይሄ ነው እስራኤላውያን በዛ ጊዜ የተለማመዱት። ያ በኩር የተረፈው በእስራኤላውያን ቤት የነበረው የመጀመሪያ ልጅ ከሞት መልአክ ሰለባ ከመሆን ያመለጠው በዚህ ቅዳም ነበር። ስለዚህ በየዓመቱ የሚከበረው የፋሲካ በዓል ስነስርዓት ስለ ኢየሱስ ሞት ተምሳሌትነትን የሚያሳይ ነበር። ለዚህ ነው በአንደኛ ቆሮንቶስ ምዕራፍ አምስት ቁጥር ሰባት ላይ ፋሲካችን ይላል ጳውሎስ፣ ፋሲካችን ክርስቶስ ታርዷልና። እንግዲህ ፋሲካ ከአስረኛው እስከ አስራ አራተኛው የአቢብ ወር ቀናት የበግ ጠቦቱ ይቀመጥ የነበረበት ሁኔታ ነበር። በዘፀአት 12 ቁጥር ሶስት ስናነብ ጠቦቱ በ14ተኛው ቀን ላይ በሁለቱም ምሽቶች መካከል ይታረድ ነበረ። ዘጻት 12 ቁጥር 6 ስናነብ ይህ የሚያሳየው ልክ እንደዛው ጌታችንም ኢየሱስ ክርስቶስ በእነዚህ ቀናት ጌታችን ኢየሱስ ክርስቶስ በቤተ መቅደስ ውስጥ ብቻ ይሰብክ የነበረበትን ነገር እንመለከታለን። ከአስረኛው እስከ 14ተኛው የአቢብ ወር ቀናት ውስጥ በዮሐንስ ወንጌል 18 ሀያ ላይ እንደምናገኘው ከዛ ደግሞ ጌታችን ኢየሱስ ክርስቶስ በዚያን ቀን በሁለቱ ምሽቶች መካከል እንደሞተም ደግሞ እናያለን። በትክክልም ጌታችን በሉቃስ ወንጌል ምዕራፍ 23 44 እስከ 46 እንደተጻፈው ሞቱ የፋሲካ ፍጻሜ የሚያሳይ ነበር። ኢየሱስ ሕይወቱ በቅዱሱ በእግዚአብሔር ፊት ተቀባይነት ያለው ብቸኛ ሰው ነበር። ሕይወቴን በእርሱ ደም ባነጻው ጊዜ ደግሞ ሞት ከኔ እንዲያልፍ ኢየሱስ ያለ ኃጢአት ሆኖ ሞተልኝ ብለን መናገር የምንችለውም ለዚህ ነው ለዚህ ነው እንግዲህ በራእይ ምዕራፍ 7 ቁጥር 14 ላይ በበጉ ደም በበጉ ደም አሸናፊ እንደምንሆን በበጉ ደም ልብሳችንን አጥበን ለዚያ ቀን ለሱ ዳግም ምጻት ለእውነተኛው የነፃነት ከኃጢአት ለአንዴና ለመጨረሻ ጊዜ የምንገላገልበት ቀን እንደምንደርስ ያሳየናል ማለት ነው። እንግዲህ ወደ ክሬታችን ወደ ኢየሱስ ክርስቶስ የመሥዋዕትነት አገልግሎት ደግሞ ጠጋ ብለን ቀጥለን እናያለን። እንግዲህ እስካሁን ያየነውን በአጭሩ ለመከለስ አስቀድሞ እግዚአብሔር የመሥዋዕቱን ስርዓት እንዴት እንዳቋቋም አይተናል። ሲያቋቁመው ወደ ማን እንዲያመለክት ለምን ዓላማ እንደሆነ ተመልክተናል። ያም ደግሞ ፋሲካችን የሆነውን ክርስቶስን እግዚአብሔርን በግ የሚያሳይ እንደሆነ አይተናል። አሁን ደግሞ ይህ የእግዚአብሔር በግ ጌታችን ኢየሱስ ክርስቶስ ወደ ምድር በመምጣት ኋላም ደግሞ ወደ ሰማይ በማድረግ ከዚህ ከደም ጋር ከመሥዋዕትነት ጋር በተገናኘ የሚሰራውን ስራ እንመለከታለን። በመጀመሪያ ጌታችን ኢየሱስ ክርስቶስ በቤተ መቅደስ ውስጥ ያለው በግ ነው። አሕዛብን ሁሉ አናውጣለሁ ይላል ሐጌ ቁጥር ሁለት ሰባት በአሕዛብም ሁሉ የተመረጠው ዕቃ ይመጣል ይህንንም ቤት በክብር ሞሏለሁ ይላል የሰራዊት ጌታ እግዚአብሔር የመጀመሪያው ቤተ መቅደስ በተመረቀ ጊዜ ታቦቱም በውስጡ በገባ ጊዜ እግዚአብሔር ክብር መቅደሱን ሞልቶት ነበር በአንደኛ ነገሥት ስምንት ከአምስት እስከ አስር ስናነብ የሰለሞን መቅደስ ተገንብቶ ሲያልቅ በታላቅ ክብር እግዚአብሔር በዚያ እንደነበር እናያለን ከባቢሎን ስደት መልስ ደግሞ ሌላ መቅደስ ተሰርቶ ነበር። ነገር ግን በውስጡ ታቦት አልነበረም፣ ምክንያቱም ታቦቱ ተማርኮ ሄዶ ነበር። ከዛ በኋላም ደግሞ ታቦቱ አልነበረም። በምርቃቱም ጊዜ የእግዚአብሔር ክብር አልሞላውም ነበር። ይህም ጉዳይ ብዙዎችን አስለቅሷል። በተለይ በሐጌ ምዕራፍ ሁለት ቁጥር ሶስት ላይ ደንብ በምናነብበት ጊዜ በዚያን ጊዜ የነበረውን የመጀመሪያውን የቤተ መቅደሱን ምርቃት ስነስርዓት ታሪክ የሚያውቁ ሰዎች አሁን ከእድሳቱ በኋላ ያለውን ሲመለከቱ አለቀሱ፣ ክብር እንደዚህ በፊቱ አላዩበትምና። እግዚአብሔር ግን በዚህ ቤተ መቅደስ ክብሩን እንደሚሞላ፣ ይህንንም እንደሚያደርግ ደግሞ በአንድ ሰው በኩል እንደሚሆን ቃል ገባላቸው። ለዚህ ነው በሀጌ ምዕራፍ ሁለት ቁጥር ሰባት ላይ የአሕዛብ ሁሉ ምኞት ይለዋል። አሕዛብን ሁሉ አናውጣለሁ፣ በአሕዛብም ሁሉ የተመረጠ ዕቃ ይመጣል፣ ይህም ቤት በክብር ሞላዋለሁ። እንግዲህ ይህ የአሕዛብ ሁሉ ምኞት ማን ነው? ወደዚህ መቅደስ መጥቶ የእግዚአብሔርን ክብር በዚያ መቅደስ ውስጥ እንዲሞላ የሚያደርግ ካለ ጌታችን ኢየሱስ ክርስቶስ ነበር። አዎ፣ በእርግጥም ኢየሱስ እግዚአብሔር ከኛ ጋር ነው ስሙ አማኑኤል ተብሎ እንደሚጠራ በማቴዎስ ወንጌል ምዕራፍ 1 ቁጥር 21 23 ላይ ስናነብ እናገኛለን። በመቅደስ ውስጥ ሲራመድ ሲያስተምርና ሲፈውስ የእግዚአብሔር የራሱ መገኘት መቅደሱን በክብር ሞላው። እያንዳንዱ የተፈጸመው ድርጊት በዚያ ክብር ላይ የተመሰረተ ነበር። ፈጣሪ ራሱ ከእኛ ጋር ለመሆን ፈቅዶ ነበርና ለእኛም ለመሞት መጣ። እንግዲህ እዚህ ጋር የምናየው ትልቅ ነገር ይሄ ነው። ጌታችን ኢየሱስ ክርስቶስ በመቅደስ ውስጥ በሚገባበት ጊዜ እስቀድሞ የተሰጠውን ትንቢት ነበር የፈጸሙ። ያ የእግዚአብሔር በግ ጌታችን ኢየሱስ ክርስቶስ ወደ መቅደሱ ገባ። ደግሞ በምድር መቅደስ እንደነበርና ያንንም አገልግሎት እንደፈጸመ ደግሞ በሰማይም ያለው በግ እሱ እንደሆነ ደግሞ እንመለከታለን። በተለይ ምዕራፍ አምስት ራእይ ዮሐንስ ላይ ሄደን ስናነብሳለን በዚያ ቦታ ባለራእዩ የተመለከተውን ራእይ እንመለከታለን። በዚያ ቦታ ላይ እንግዲህ ሶስቱ ነቢያት ሕዝቅኤል፣ ኢሳያስ እና ዮሐንስ የእግዚአብሔርን ዙፋን በራዕይ መመልከት ችለው ነበር። ሕዝቅኤልም ኢሳያስም ዮሐንስም፣ ሕዝቅኤል ተመልካች ብቻ የሆነ ሲሆን፣ ኢሳያስ እና ዮሐንስ ግን በቦታው መስተጋብር ወይም ደግሞ የንግግር ልውውጥ በዚያ ከነበሩት ጋር የማድረግ እድል እንደነበራቸው እናያለን። እንግዲህ ምንድን ነበር በኢሳይያስ እና በራእይ የነበረው መመሳሰል ካልን በሁለቱም ኢሳይያስ ምራፍ አንድ ስድስት ቁጥር አንድ እስከ ሶስት ራእይ ምራፍ አራት ቁጥር ስምንት ላይ መላእክት በዚያ እንደተመለከቱ እናያለን። እንዲያውም ቅዱስ ቅዱስ ቅዱስ እያሉ ለእግዚአብሔር ሁልጊዜ የሚያመልኩትና የሚሰግዱለት መላእክት ነበሩ። ኢሳይያስም ዮሐንስም ደግሞ ያዩት የተለማመዱት ነገር ነበር። ኢሳይያስ ያልተገባው እንደሆነ ተሰማው። ዮሐንስም ደግሞ የተገባው ማንም ስላልነበረ አለቀሰም። በዚያ ቦታ እንግዲህ ለአንድ ሰብአዊ ፍጡር መገኘትና ይገባኛል ብሎ ማሰብ የማይቻል ነበር። ኢሳይያስ ኃጢአቱ ተወገደለት፣ ዮሐንስ ደግሞ ለኃጢአቱ ሲል የታረደውን በግ በዓይኑ ተመለከተ። ሁለቱን አነጻጽረን ስናየ ኢሳይያስ ጠፋው ወየው ሲል ከመሥዋዕቱ እሳት ተወስዶ እንዴት ኃጢአቱ እንደተወገደለት እናያለን። ዮሐንስ ደግሞ ማን ነው ይህንን ጥቅል የሚፈታ ብሎ ስለ ሁኔታው ባዘነ ጊዜ የታረደውን በግባይኑ ነው ተመለከተ። እንግዲህ እኛ ያልተገባን በመሆናችን የበጉ ክብር ያ የበለጠ ይጨምረዋል። ኢየሱስ በመታረዱ ሁለት ነገሮች ተገለጡ። አንደኛም እግዚአብሔር ራሱን ለእኛ መሥዋዕት እስከማድረግ ድረስ እንደሚወደን ገለጠልን። ሁለተኛ ደግሞ ድህነታችን በመስቀሉ ብቻ በመሆኑ ምን ያህል ኃጢአተኛና የወደቅን መሆናችንን ሊያሳየን ይገባል ማለት ነው። እንግዲህ እነዚህን ሁለት ነገሮች በደንብ ማስተዋል አለብን። ጌታችን የኢየሱስ ክርስቶስ መሥዋዕትነት ያስፈልገው ሌላ መንገድ ስለሌለ ነው። ብቸኛው ልንድንበት የምንችለው መንገድ የጌታችን የኢየሱስ ክርስቶስ መሥዋዕትነት ነበር። ለዚህ ነው ባለራዩ አለቀሰ፣ መጽሐፉን ጥቅሉን የሚፈታ በጠፋ ጊዜ በሰማይ በምድር ከምድር በታችም የለም ከምድር በታች ከሙታን መካከል ማንም አልተገኘም። በምድር ላይ በህይወት ካሉት ማንም የለም። በሰማይም ካሉት ከቅዱሳን መላእክት ማንም አልተገኘም። ለሰው ልጅ ኃጢአት ቤዛ ሆኖ ህይወቱን መስጠት የቻለ አንድና አንድ ብቻ ኢየሱስ ክርስቶስ እንደሆነ ከዚህ እንረዳለን። ስለዚህ ይህ የበለጠ እግዚአብሔር ምን ያህል እኛ እንደሚወደን፣ የእግዚአብሔርን ፍቅር ታላቅነት እንደዚሁም ደግሞ የኃጢአታችንን ከባድነት ጥልቀት ሊያስረዳን ይገባል። የእግዚአብሔር ፍቅር ትልቅ ነው፣ ምክንያቱም እኛን ዝቅ ያልነውን ለመድረስ እንዴት ከከፍታው እንደወረደ እናያለን። ኃጢአታችን ደግሞ ጥልቅ ነው፣ ምክንያቱም በቀላሉ ሊታለፍ የሚችል ነገር አልነበረም፣ የራሱን የአምላክን ሕይወት በመሥዋዕትነት የጠየቀ እንደሆነ እናያለን። እና ይህንን በማስተዋል ልንኖር ይገባል። እንግዲህ ኢየሱስ ዋስትናችን ነው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ ክርስቶስ ፋሲካችን ለእኛ መሥዋዕት ሆኖልናል። በአይሁድ መሥዋዕቶች የፈሰሰው እያንዳንዱ የደም ጠብታ ወደ እግዚአብሔር በግ ያመላክት ነበር። ሁሉም መደበኛ መሥዋዕቶች በእርሱ ተፈጽመዋል። በመስቀል ላይ ተምሳሌት የሆነውና ትክክለኛው ጉዳይ ተገናኙ። አስቀድሞ በምሳሌነት ሲያሳይ የነበረው የበግ ደምና በመስቀል ላይ የጌታችን ኢየሱስ ክርስቶስ ደም ደግሞ መጣ። የኃጢአት መወገድ በእርሱ መሥዋዕትነት እውን የሆነ ዘንድ መጣ። እኛን ለመቤዠት የሚወጣን ዋጋ ከፈለ። አዎ በዋጋ ተገዝተናል። ክርስቶስም ኃጢአታችንን ሊወስድና የእርሱ ጽድቅ ለእኛ ይቆጠርልን ዘንድ ወደኛ ይጣራል፣ ወደኛ ይመጣል። ስለዚህ እንግዲህ ዛሬ ትልቁ ጥያቄ ምን ያህል ይህንን የክርስቶስ ኢየሱስን መሥዋዕትነት በእምነት ተቀብለናል? አሁንም በዚህ ትምህርታችን ወዳየነው ወደ ፋሲካው በዓል ስንመለስ በተለይም ደግሞ በመጀመሪያው በዚያ በግብፅ በባርነት ቤት እስራኤላውያን የነበሩበትን ጊዜ። እናስ ያቺ የመጨረሻ ምሽት በጣም ወሳኝ ምሽት፣ የጭንቅ ምሽት፣ የሞት መልአክ በምድሪቱ የሚያልፍበትና የመጀመሪያውን ልጅ በኩራትን ሁሉ የሚገልበት ምሽት። በዚያ ምሽት የሚተርፍ የነበረ አንድ ነው። እርሱም በበጉ ደም የተሸፈነ በጉን አርዶ በመቃኑ ላይ ስለዚህ ያ ካልተቀባ በስተቀር በዛ ቤት ውስጥ ያለው ይሞት ነበር። ልክ እንደዛ ነው። የእኛም ሕይወት በክርስቶስ ኢየሱስ በበጉ ደም ካልተሸፈነ በስተቀር ከኃጢአት ቅጣት ከሞት የምናመልጥበት ሌላ መፍትሄ የለም። ስለዚህ ይህንን የእርሱን ደም በሕይወታችን በእምነት ተቀብለን በቤዛነቱ የዘላለምን ሕይወት የሰጠንን እንድንይዝ በዚያም ደግሞ እንድንኖር እግዚአብሔር በጸጋው ይርዳ። ጌታ ይባርካችሁ።